አጫሉን ሰድቦብናል። እርገጥልኝ፣ አዲስ አበባ ሲገባ እነግርሃለሁ። የኤርትራዊ ነው መረገጥ አለበት። እዛ ሀገር ስገባ ድብድብልኝ አለችው። ችግር የለውም። ስራ አጫሉን ሰድቦብኛል። ነገር ሰላም ነው ባለው አባት ብሎ ነው መና እኔ ወል ምን አልኩ። የሞተን ሰው ነው የምናገር አልፈልግ። እኔ ምን አልኩ። ይመሰለ እንደዚህ እንደ ቻሌንጅ እንደ ቻሌንጅ እዚህ እጄ ላይ የምኒልክን ፎቶ ልነቀሰው ነው። እሷና እኔ ልንነቀሰው ነው ማለት ከዛም የሆኑ ሰዎች ደግሞ ከሌን ተነቀሰው ሲሉኝ፣ ኖ አልነቀስም ማል ይህ መብት ነው። ሰው የፈለገውን ነገር ማድረግ ነው የሚፈልገው። ሀጫሉን ተነቀሰ ብለሆነአሉና ኖ አልነቀስም። ከሀጫሉማ ጥላሁን ገሰሳል። የሃጫሉን ለምንድን ነው አርቲስት ከሆነ ጥላሁን ገሰሳል ዘረኛ ያሉ ነው፣ ብሔርተኛ ያሉ ነው። ታድሎ ኦሮሞ አይነቀሰው እዳለች አይነቀሰው ቢላ ከባቢ ጅማ ኮ ጅማ ተደፍሩ ይሄ ነው የሱ ዘፈን። ሌላ ነገር ጥኔ ግን መላ ጠቅልል ያለውን ነው። እኛ እውነትን ነው የምንነጋገረው። እኛ ታሪክ የሰራ ታሪክ በቃ ማለት ስልጣኔን አስታውቀው ምናምን ታሪክ ያለው ነገር ነው እንጂ ማረግ ያቆሸሽኩት አይደለም። አጫሉን መነቀስ ያሉን የአማራን አሁን አጫሉን ተነቀሰ ብትለ አይነቀስልን፣ ጥላውንን ተነቀሰ ብትለው ግን ይነቀሰዋል። ጥላውን ገሰሰ እኮ ኦሮሞ ነው አሉ። አዎ አሁን እንደዛ ስላልኩ ብቻ አለ አለ እንጂ ይህ ስህተት አለ። ቴዲ አፍሮን አሁን ተነቀሰ ብትለው፣ አሁን ኦሮሞን ተነቀሰ ብትለው፣ አማራ አድርገው ስለሚያስቡት ማንም ሳይ ነገር ዳኛዋለን። ተነቀሰ ብትለው አይነቀስልን። እኛ እኮ የፈለግ ነው እኛ የፈለግ ነው እኔ አሁን ደረሴ ነፈቼ ኢትዮጵያ አልተገዛችም ብዬ ውጭ ሀገር ላይ እናገራለሁ እዚህ ሀገር ላይ እናገራለሁ። ስለዚህ ይህንን ነገር ደግሞ እንዲሆን ያደረገው ደግሞ ሚኒሊክ ነው። ስለዚህ ሚኒሊክ ይገባዋል እ ለዛ ዝም ብለን በቃ እስኪ ንነቀስ ምናምን ነገር ብለን አወራን። ከዛ እሱን ተነቀሱት ምናምን ነገር ሲሉ ምን ታሪክ ሰራ ሰራና ነው የምንነቀሰው? አለ አርቲስት መነቀስ ከሆነ እሱ መካተት አለበት። ግን አርቲስት ሳይሆን ያልነው መንግስት ነው አርቲስትም እኮ ለመነቀስ እንደ ኢትዮጵያ ከሆነ የምታስቡት አርቲስትን ለመነቀስ ከሆነ አርቲስት አሁን ጥላሁንና ዳኘው አለ። በእንደዚህ ተጠቃለው አሁን ተነቀሱ ቢባሉ ኢትዮጵያ ውስጥ ጥላሁን እያልኩኝ አጫሉና ዳኘው አለ። አሁን ተነቀሱ ቢባሉ አማራው በሚሊዮን ይነቀሰዋል። ከምቶሻል ኦሮሞውንም ያኛውም እንደዚህ ይነቀሰዋል። ሌላው መካከል ላይ ያለው ብሔር ብሔረሰብ ሁለቱንም ሊነቀሳቸው ይችላል። ያኛም እንደዛ ነው ያለው፣ ገብቷል። ስለዚህ አርቲስትና አርቲስትና እንግዲህ አስባቸዋል። አሁን የዝቅጠት ዝቅጠት ማለት ምኒልክን እና ሀጫሉን እኩል እያደረግን ትክክል፣ እሱን ነው እያለን ያለ ነው ገባል። በጣም የዝቅጠት ዝቅጠት ማለት ነው። በሌላነት ነገር የእግሩን ጣቢ ራሱ አይደለም ጥሏቸው የሄዶቹን ታሪኮቹን ራሱ ዛሬ ላይ ያሉትን አንድ ፐርሰንቷን እያልኩ ነው። አይሆን ሊሆን አይችልም። አጫሉ ሙታን ነው። እኔ ያነሳኸውን በታሪክ ደረጃ አልተናገርንም፣ ግን ማወዳደር አስችልም። ምኒልክና እሱ ማወዳደር አይቻልም። እኛ ደግሞ ፖለቲካ ውስጥ መነካከልም አንፈልግም። ምንም ስለ ያልነው ይሄን ነው። ይሄ እውነታው ነው። ለምንድነው ስለዚህ የመላው ኢትዮጵያ አባት እኮ ነው እንደዛ ነው ምናም ቤተሰብ ምንድ ነው እን አማራ ስለሆነ ምንሊክ ምንሊክ ምንሊክ በቃ ወይ ስሙን እንሰርዝላችሁ ምንሊክ ዛሬ የምንጉስ ነው ታምራላችሁ ቴንክ ዩ ሶማች እኛም በጣም ነው የምንወድ ስምህን አውቄ ነው ያነበብኩት

ሳድክ ትምህርት ስማር ከንደገር ደግሞ እዚህ አገር ላይ እዚህ ዘረኞች ሀገር ላይ አንገቴን ቀና አርጌ እኔ አልተገዛሁም። እኔ ኢትዮጵያዊ ነኝ። እኔ አልተገዛሁም ብዬ ዘና ብዬ ቆፍጠን ብዬ ማወራቸው በምን እንደሆነ ታውቃላችሁ? ምኒልክ ባረገው ነገር ነው። ስለዚህ ምኒልክ ዛሬም ንጉሥ ነው። ሶሪ። ሌላ ፖለቲካ ውስጥ አልገባም፣ ግን ንጉስነቱ አንክድም። መካድም አስፈላጊ አይደለም። እያወቃችሁ ለምንድን ነው ገና? ልነቀሰው እንደውም ያመኛል ብዬ ነበረ እነቀሰዋለሁ። ተነቅሸው፣ ዛሬም ንጉስ ነው እንዴ? ትቀልዳላችሁ? እኔ ኳስ እጫወታለሁ እዚህ ሀገር ከነጮች ጋር እና ምን እንደምላቸው ታውቃላችሁ? ከየት ነው የመጣሽው? ሀገርሽ የት ነው ስባል ኢትዮጵያዊ ነኝ አፍሪካዊ ነኝ ብልና ከዛ በኋላ እኔ የኔ አገር እኔ አልተገዛሁም፣ በነጭ አልተገዛሁም ብዬ ኮራ ብዬ የምናገረው ዘና ብዬ ማለት ይህን እንድል ያደረገው ማን ነው? ስለዚህ ዛሬም ንጉስ ነው፣ ለወደፊትም ንጉስ ነው፣ ዘላለም ንጉስ ሆኖ ይቀጥላል። አለቀ አለቀ። ይህ ደግሞ ማይካድ እውነት ነው። ማይካድ እውነት፣ ሁሉም የሚያውቀው እውነት ነው። ለምንድነው እውነቱ ለምን ይካሄዳል? ይህ እውነት ነው። ለምን ወደ ፖለቲካ የምትወስዱት? ምኒልክ ለሁሉም ብሔር ነው። ንጉስ ሆኖ ነፃነት ያወጣችሁ አሁን ላልተገዛችሁበት ምክንያት ምኒልክ ነው። ምኒልክ ጥቁር ሰው ምኒልክ ጥቁር ሰው ነው። አሁን ይህንን እናንተ ወስዳችሁ በፖለቲካ አድርጋችሁ ከሰው ጋር ልታነካኩ ብዙ ታወራላችሁ። ምን ጉድ ናችሁ ግን! ሰው የሚፈልገው እንኳን ሌላ ሰው አይደለም። እናቴ እንኳን ልጄ፣ እናቴ እንግዲህ እናት፣ ልጄ አንቺ እንደዚህ ብለሻል። በቃ ካሁን በኋላ ልጅ አይደለሽም፣ ይሄን ሀሳብሽን ካልተውሽ ብትለኝ፣ እናቴ እንኳን ብትለኝ አልሰማትም፣ እናትነቷን እሰርዟለሁ እንጂ ዩአንደርሳን። ይህን ያህል አልደራደርም ለማለት አነካኩኝ። እንደፈልጋችሁ እንደፈልጋችሁ አስቡ በዚህ ነገር። ግን ይሄ ይሄ ይሄ የማይካድ እውነት ነው። ካሁን በኋላ ብታወሩም እኔም አልሰማችሁም ያለን። ለማንኛውም ብዙ አትንጫጩ።